በስማ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ኦሪት ዘፍጥረት ምዕራፍ ሠላሳ አንድ ከቁጥር አንድ እስከ ፍጻሜ ምዕራፍ ያዕቆብም የላባ ልጆች ያሉትን ነገር ያዕቆብ ለአባታችን የሆነውን ሁሉ ወሰደ ይህንም ሁሉ ክብር ከአባታችን ከብት አገኘ ሲሉ ሰማ። ያዕቆብም የላባን ፊት አየ፣ እነሆም ከእርሱ ጋር እንደ ድሮ አልሆነም። እግዚአብሔርም ያዕቆብን፣ ወደ አባትህ ምድር ወደ ዘመዶችም ተመለስ ከአንተም ጋር እሆናለሁ አለው። ያዕቆብም ልኮ ራሔልና ልያን ወደ በጎቹ ስፍራ ወደ ሜዳ ጠራቸው። እንዲህም አላቸው፣ የአባታችሁ ፊት ከኔ ጋር እንደ ድሮ እንዳልሆነ አያለሁ። ነገር ግን የአባቴ አምላክ ከኔ ጋር ነው። እኔ ባለኝ ጉልበቴ ሁሉ አባታችሁን እንዳገለገልኩ ታውቃላችሁ። አባታችሁ ግን አታለለኝ፣ ደሞዜንም አስር ጊዜ ለወጠ። እግዚአብሔር ግን ክፉን ያደርግብኝ ዘንድ አልፈቀደለትም። ደሞዝህ ዝንጉርጉሮች ይሁኑ ቢለኝ በጎቹ ሁሉ ዝንጉርጉሮችን ወለዱ። ሽመልመሌ መሳዮቹ ደመወዝ ይሁኑ ቢለኝ በጎቹ ሁሉ ሽመልመሌ መሳዮችን ወለዱ። እግዚአብሔርም የአባታችሁን በጎቹ ሁሉ ነስቶ ለእኔ ሰጠኝ። እንዲህም ሆነ፣ በጎቹ በጎመጁ ጊዜ ዓይኔን አንስቼ በሕልም አየሁ እነውም በበጎችና በፍየሎች ላይ የሚንጠላጠሉት የበጎችና የፍየሎች አውራዎች ሽመልመሌ መሳዮችና ዝንጉርጉሮች ነቁጣ ያለባቸውም ነበሩ። የእግዚአብሔርም መልአክ በሕልም ያዕቆብ ሆይ አለኝ። እኔም እነሆኝ አልሁት። እንዲህም አለኝ አይንህን አቅንተህይ በበጎችና በፍየሎች ላይ የሚንጠላጠሉት የበጎችና የፍየሎች አውራዎች ሽመልመሌ መሳዮችና ዝንጉርጉሮች ነቁጣ ያለባቸውም ናቸው። ላባ በአንተ ላይ የሚያደርገውን ሁሉ አይቻለሁና ሐውልት የቀባህበት በዚያም ለእኔ ስዕለት የተሳልህበት የቤቴል አምላክ እኔ ነኝ። አሁንም ተነሰ ከዚህ አገር ውጣ፣ ወደ ተወለድህበትም ምድር ተመለስ። ራሄልና ሊያም መልሰው እንዲህ አሉት በአባታችን ቤት ለእኛ ድርሻና ርስት በሆኑ ቀርቶልናልን? እኛ በእርሱ ዘንድ እንደ ባዕድ የተቆጠርን አይደለንምን? እርሱ እኛን ሸጦ ዋጋችንን በልቷልና፣ ስለዚህም እግዚአብሔር ከአባታችን የነሳው ይህ ሁሉ ሀብት ለእኛና ለልጆቻችን ነው። አሁንም እግዚአብሔር ያለህን ሁሉ አድርግ። ያዕቆብም ተነሳ ልጆቹንና ሚስቶቹንም በግመሎች ላይ አስቀመጠ። መንጎቹንም ሁሉ፣ የቤቱንም ዕቃ ሁሉ፣ በሁለት ወንዞች መካከል ሳለ ያገኛቸውን ከብቶች ሁሉ ይዞ ወደ አባቱ ወደ ይስሐቅ ወደ ከነዓን ምድር ሄደ። ላባ ግን በጎቹን ለመሸለት ሄዶ ነበር። ራሔልም የአባቷን ተራፊም ሰረቀች። ያዕቆብም የሶርያውን ሰው ላባን ከድቶ ኮበለለ፤ መኮብለሉንም አልነገረውም። እርሱም ያለውን ሁሉ ይዞ ኮበለለ። ተነስቶም ወንዙን ተሻገረ፣ ፊቱንም ወደ ገለአድ ተራራ አቀና። በሶስተኛውም ቀን የያዕቆብ መኮብለል ለላባ ተነገረው። ከወንድሞቹም ጋር ሆኖ የሰባት ቀን መንገድ ያህል ተከተለው፣ በገለአድ ተራራም ላይ ደረሰበት። እግዚአብሔርም ወደ ሶርያው ሰው ወደ ላባ በሌሊት ሕልም መጥቶ ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ አለው። ላባም ደረሰበት። ያዕቆብም ድንኳኑን በተራራው ተክሎ ነበር። ላባም ከወንድሞቹ ጋር በገለዓድ ተራራ ድንኳኑን ተከለ። ላባም ያዕቆብን አለው፣ ለምን እንዲህ አደረግህ? ከእኔ ከርተህ ኮበለልክ? ልጆቼንም በሰይፍ እንደተማረኩ አይነት ነዳሃቸው። ስለምን በስውር ሸሸ? ከእኔም ከርተህ ስለምን ኮበለልክ? በደስታና በዘፈን በከበሮና በበገና እንድሰድህ ለምን አላደረክም? ወንዶቹንና ሴቶቹን ልጆቼን እንድስም ስለምን አልፈቀድህልኝም? ይህንም በስንፍና አደረክ። ክፉ አደርግባቸው ዘንድ ኃይል ነበረኝ። ነገር ግን የአባታቸው አምላክ ትናንት ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ ብሎ ነገረኝ። አሁንም የአባትህን ቤት ከናፈክ ሂድ። ነገር ግን አምላኮቼን ለምን ሰረክ? ያዕቆብም መለሰ፣ ላባንም እንዲህ አለው፦ ልጆችህን ከእኔ የምትቀማኝ ስለመሰለኝና ስለ ፈራሁ ይህን አደረግሁ። አምላኮችህን የምታገኝበት ሰው ግን እርሱ ይሙት። የአንተ የሆነውም በእኔ ዘንድ ይገኝ እንደሆነ በወንድሞቻችን ፊት ፈልግ፣ ለአንተም ውሰደው አለ። ራሄል እንደ ሰረቀቻቸው ያዕቆብ አያውቅም ነበርና። ላባም ወደ ያዕቆብ ድንኳን፣ ወደ ሊያ ድንኳን፣ ወደ ሁለቱም ባሪያዎች ድንኳን ገባ፣ ነገር ግን አላገኘም። ከሊያም ድንኳን ወጥቶ ወደ ራሔል ድንኳን ገባ። ራሔልም ተራፊምን ወስዳ ከግመል ኮርቻ በታች ሸሸገች፣ በላዩም ተቀመጠችበት። ላባም ድንኳኑን ሁሉ ፈለገ፣ አንዳችም አላገኘም። እርሷም አባቷን በፊት ለመቆም ስላልቻልኩ አትቆጣብኝ፣ በሴቶች የሚደርስ ግዳጅ ደርሶብኛልና ማለችው። እርሱም ፈለገ፣ ነገር ግን ተራፊ ምን አላገኘም። ያዕቆብም ተቆጣ፣ ላባንም ወቀሰው። ያዕቆብም መለሰ፣ ላባንም እንዲህ አለው የበደልሁ በደል ምንድር ነው? ኃጢአቴስ ምንድር ነው? ይህን ያህል ያሳደደኝ አሁንም ዕቃዬን ሁሉ በረበርክ። ከቤትህስ ዕቃ ሁሉ ምን አገኘ? እነርሱ በእኛ በሁለታችን መካከል ይፈርዱ ዘንድ በወንድሞቼ እና በወንድሞቼ ፊት አቅርበው። ሀያ ዓመት ሙሉ ከአንተ ጋራ ነበርኩ። በጎችህና ፍየሎች አልጨነገፉም፣ የመንጎችህንም ጠቦቶች አልበላሁም። አውሬ የሰበረውን አላመጣሁልህም ነበር፤ እኔ ስለ እርሱ እከፍልህ ነበር በቀንም በሌሊትም የተሰረቀውን ከእጄ ትሻው ነበር። የቀን ሐሩር የሌሊት ቁር ይበላኝ ነበር፣ እንቅልፍም ከዐይኔ ጠፋ። እንዲሁ በአንተ ቤት ሀያ ዓመት ነበርኩ። አስራ አራት ዓመት ስለ ሁለቱ ሴቶች ልጆች፣ ስድስት ዓመትም ስለ በጎች ተገዛሁልህ። ደሞዜንም አስር ጊዜ ለዋወጥኸው። የአባቴ የአብርሃም አምላክ የኢሳቅን ፍርሃት ከእኔ ጋር ባይሆንስ ዛሬ ባዶ እጄን በሰደድኸኝ ነበር። እግዚአብሔር መከራዬንና የእጆቼን ድካም አየ፣ ትናንትናም ገሰጸ። ላባም እንዲህ ብሎ ለያዕቆብ መለሰለት፦ ሴቶቹ ልጆች ልጆቼ ናቸው፣ ሕፃናቱም ሕፃናቴ ናቸው፣ መንጎቹም መንጎቼ ናቸው፣ የምታየውም ሁሉ የእኔ ነው። ዛሬም በእነዚህ በሴቶች ልጆቼና በወለዷቸው ልጆቻቸው ላይ ምን ላደርግ ይቻላል? አሁንም ና አንተና እኔ ቃል ኪዳን እንጋባ፣ በእኔና በአንተ መካከልም ምስክር ይሁን። ያዕቆብም ድንጋይ ወስዶ ሐውልት አቆመ። ያዕቆብም ወንድሞቹን ድንጋይ ሰብስቦ አላቸው። እነርሱም ድንጋይ ሰብስበው ከመሩ፣ በድንጋዩም ክምር ላይ በሉ። ላባም ይጋር ሰሃዱታ ብሎ ጠራት፣ ያዕቆብም ገለአድ አላት። ላባም ይህች ክምር በእኔና በአንተ መካከል ዛሬ ምስክር ናት አለ። ስለዚህም ስሟ ገለአድ ተባለ። ደግሞም ምጽጳ ተባለ፣ እኛ በተለያየን ጊዜ እግዚአብሔር በእኔና በአንተ መካከል ሆኖ ይጠብቅ ብሏልና። ልጆቼን ብትበድላቸው ወይም በላያቸው ሚስቶችን ብታገባባቸው ከእኛ ጋራ ያለ ሰው የለም፣ እግዚአብሔር በእኔና በአንተ መካከል ምስክር ነው። ላባም ያዕቆብን አሉ፣ በእኔና በአንተ መካከል እነሆ ይህች ክምር እነሆም ያቆምኳት ሐውልት፣ እኔ ወደ አንተ ይህችን ክምር እንዳላልፍ፣ አንተም ለክፋት ወደ እኔ ይህችን ክምርና ይህችን ሐውልት እንዳታልፋት ይህች ክምር ምስክር ናት፣ ይህች ማውልት ምስክር ናት። የአብርሃም አምላክ የናኮርም ማምላክ የአባታቸውም ማምላክ በእኛ መካከል ይፍረድ። ያዕቆብም በአባቱ በኢሳቅ ፍርሃት ማለ። ያዕቆብም በተራራው ላይ መሥዋዕትን ሰዋ፣ ወንድሞቹንም እንጀራ እንዲበሉ ጠራ። እነርሱም እንጀራን በሉ። በዚያም በተራራ አደሩ። ላባም ማልዶ ተነስቶ ወንዶቹንና ሴቶቹን ልጆቹን ሳመ ባረካቸውም። ላባም ተመልሶ ወደ ስፍራው ሄደ። ይቆየን። ወስብሐት ለእግዚአብሔር።